ስጠፊ ሳውዲ አረቢያ ላይ ምን ምን እንደሚገጥምሽ አሁን እኔ በግልጽ ነግርሻ አለው። ሳውዲ አረቢያ ብቻ ሳይሆን የትኛው ማረብ ሀገራት ላይ ኮንትራክት መተሽ ስጠፊ ምን ምን ይገጥምሻል የሚለውን በግልጽ ነግርሻለሁ። እስከ መጨረሻው ቪዲዮን አዳምጡ። ቪዲዮ አላበዛብሽም። ትናንትና አንድ ቪዲዮ ሰርቼ ነበር። ያን ቪዲዮ ካላያችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ገብታችሁ አዳምጡ። አንድ እህታችን የምትኖረው ሳውዲ አረቢያ ነው እና ሰዎቹ መልካም ሰዎች ናቸው ጽሁፉም አለ እዛው ቪዲዮ ላይ። እንዲሁም አንድ ሺህ አምስት መቶ ነው የሚከፈላት። በጣም እኮ ነው የሚገርመው፣ እሷ የሚከፈላት በነገራችን ላይ እኔ አይከፈለኝም። እኔ በጣም ብዙ ነው ስራዬ የኔ ስራ ማለት ነው፣ ግን እኔ በጭራሽ አላማረርም። ለምን እኔ ያለሁበትን የሚመኝ ብዙ ሰው አለ እና እች እህት ኔትወርክ ብቻ ስለሌላት ዋይፋይ ብቻ ስለሌላት ይሄን ቲክቶክ ስክሮል የምታረግበት ዋይፋይ ስለሌላት ብቻ እኔ ልጠፋ ነው አለች። ይኸውልሽ የእኔ ቆንጆ ትናንትናም እንደነገርኩሽ ዛሬም ደግሜ በዚህ ቪዲዮ እንደምነግርሽ መጥፋት በጣም ትልቅ አደጋ አለው። እንደገና ደግሞ ይሄን ኮሜንት አንብቢው ማለት ነው እች እህታችን የሚከፈላት አንድ ሺህ ሪያል ነው ኧረ ለሳውዲ አረቢያ ሪያል ነው አንድ ሪያል ነው በዛ ላይ ህጻናቶች አሉ ህጻናቶች ያሉበት ቤት እንግዲህ ፈጣሪ እውነት ነው የምልሽ ጽናቱን ይስጠሽ ምክንያቱም እኔ ከዚህ በፊት ቤይሮ ስሰራ ልጆች ያሉበት ቤት ሰርቻለሁ አሁንም ኳተር ሶስት ልጆች አሉ ቢያንስ ትልልቅ ቢሆኑም እንደ ህጻናት ባይሆኑም የእነሱ ልጆች ትልቅ ሆኑ ትንሽ ሆኑ አንድ ናቸው ማለት ነው ገብቶሻል ስለዚህ በዛ ላይ ምግብ የለም ማለት ነው ጽሑፉን አንብቤው ምግብ የለም ግን እንደዛም ሆኖ ተመስገን ብላ እየሰራች ነው ከምጠፋ ወደ ሀገሬ መግባትን መርጣለው፣ ምርጫ አረጋለው። ያው አንብቢው ጽሁፉም ማለት ነው። ሰው በስንት ውጣ ውረድ ውስጥ እንደሚያልፍ የምታውቂው ነገር የለም። አንቺ በጣም ብዙ በረከቶች፣ መልካም ነገሮች፣ በጣም ብዙ ነገሮች፣ የተረፈረፉ ነገሮች በዙሪያሽ ኖሮ ሰዎቹ መልካም ሆነው አንድ ሺህ አምስት እየከፈሉሽ ምግብ ኖሮ ማረፊያ ኖሮ እያንዳንድ አግኝ ግን ነገር ኖሮ ገና ለገና ዋይፋይ የለም ብለሽ ልጠፋ ነው። ይኸውልሽ ስጠፊ የመጀመሪያው መደፈር አለ። ገብቶሻል። ሴት ልጅ ነሽ ትደፈሪያለሽ፣ ታረግሻለሽ። ከዛ በኋላ ደግሞ ማለት ነው መያዝ የሚባል ነገር አለ። ከተያዝ እስር ቤት ትገቢያለሽ። ሳውዲ አረቢያ የተያዘ ሰው እስር ቤት ነው የሚገባው። ከዛ ከእስር ቤት ነው ወደ ኢትዮጵያ በስንት ጊዜያቸው ነው የሚሄዱት። እኔ ሳውዲ አረቢያ ላይ ጓደኞች አሉኝ። ሁለት አመት ሶስት አመት እስር ቤት የቆዩ ሰዎች እንዳሉ ነው የሚያወሩት ማለት ነው። እና መጥፋት እንደዚህ ቀላል አይደለም። ገብቶሻል። ወይም ደግሞ እንደዚህ ውጭ ላይ የሚሰሩ እህቶችን ወይም ደግሞ እንደዚህ ከኮንትራት ጠፍተው ውጭ ላይ የሚሰሩ እህቶችን እያወራሽ ለምን አጠፊም፣ ለምን እንደዚህ አትይም የሚሉሽ፣ እነሱ ምን ውስጥ እንዳሉ የምታውቂው ነገር የለም። እመኝኝ። እዚህ ቲክቶክ ላይ እዚህ ሶሻል ሚዲያ ላይ የምታያቸው እንዲ የውሸት ሳቅ ይዘው የሚመጡ ብዙ አረብ ሀገር የሚሰሩ እህቶች የውሸት ሳቅ እያሳዩ ቲክቶክ ላይ ሆነ ምንም ላይ ውስጣቸውን የሚደብቁ አሉ። ውስጣቸው ግን መቼ ነው ስራ የምገባው መቼ ነው መቼ ነው ወደ ሀገር የምገባው መቼ ነው ኢትዮጵያ የምገባው መቼ ነው እናት አባቴ ጋር የምሄደው ብዙ ጥያቄ ስጠይቃቸው ራሳቸውን መሸወጃ ቲክቶክ ላይ ይወጣሉ እዚህ ሶሻል ሚዲያ ላይ ይወጣሉ ማለት ነው ገባሽ ስለዚህ አንቺ በአንድ ሺህ ሪያል እንዳለችሽ በአንድ ሺህ ሪያል ኔትወርክ ብትሞይ አንድ ሺ አራት መቶ ሪያል አለሽ። አስበሽዋል። አረ ተው ተው። እያመሰገናችሁ የሰው ልጅ ይውላችሁ። ያለውን ነገር አይቶ ሲያመሰግን ነው ሌላ ነገር የሚጨመርለት። ያለውን ነገር ረስቶ ደግሞ ሲያማረር ማለት ነው ያለው ነገር ይወሰድበታል ማለት ነው። ገባሽ? ስለዚህ ስትጠፊ ብዙ ነገር ነው የሚገጥምሽ። ሁለት ወር ሰርተሽ አራት ወር ስራ መፍታት አለሽ። ሳኡዲ ብቻ አይደለም የትኛውም አረብ ሀገራት ላይ ሁለት ወር ሰርተሽ አራት ወር ስራ መፍታት አለ። አንድ አመት ድረስ ስራ ያልገቡ ልጆች አውቃለሁ እኔ ዱባይ ምድር ላይ ማለት ነው። ጠፍተው ጥፉ ጥፉ ጥፉ ብለው ያስጠፉና ከኮንትራት ማለት ነው ውጭ ያሉ ጓደኞች ጥፉ ጥፉ ጥፉ። እኔ ጓደኛ ምረጡ፣ አረብ ሀገር ላይ ሰሰሩ ብዬ ቪዲዮ ሰርቻለሁ ከዚህ በፊት እና እሱን ቪዲዮ ገብታችሁ ስሙት ማለት ነው፣ ይጠቅማችኋል፣ በተለይ አዳዲስ አረብ ሀገር የምትመጡ ልጆች ማለት ነው። ይሄውላችሁ፣ ብልጡኑና ከሰው ተማሩ፣ ሞኞ ናችሁ በራሳችሁ ደርሶ ወደዚህ ወደዚህ በጥፊ እስኪያላጋችሁ ድረስ አትጠብቁ ማለት ነው። ስለዚህ ጥፊ ጥፊ ብለው አስጠፍተው ይኸው፣ አንድ ዓመት ስራ ያልገባች አንድ ዓመት ጭራሽ ስራ ያላየች ማቃት ልጁላ አለች፣ ዱባይ ላይ ማለት ነው። አሁንማ እጅ ሰጥቼ ወደ ኢትዮጵያ ገባለው እያለች ነው፣ ምርር ብሏት ማለት ነው። ይሄ ውጪ ያለው ወሬና የሚኖረው ህይወት አንድ አይደለም። እሺ እንደው ኮንትራክት ቤት እኮ ማለት ነው፣ ሰዎቹ ጥሩ ከሆኑ ደሞ በአግባቡ ካለ ምግብ ካለ መኝታ ካለ ምግብ ከሌለ ምግብ እንዲያመጡ ግዴታቸው ስለሆነ ማለት ነው። ምክንያቱም አንቺ ምትበዩ አንቺ ምትጠጪው የነሱ ስራ ለመስራት ነው እንጂ በልተሽ ጠጥተሽ ቁጭ ለማለት አይደለም። ስለዚህ ምግብ እንድትበሉ እራሳችሁ ናችሁ፣ እነሱን ማስተማሪያ አለባችሁ። ስለዚህ ይሄ ሁሉ ነገር ኖሮ አንቺ ብድግ ብለሽ እንቧከረዩ ብለሽ ስጠፊ አስታውሽ በኋላ ላይ ወይኔ፣ የሆነ እኮ ቪዲዮ የሆነች ልጅ እኮ እንደዚህ ብላኝ ነበረ እንደዚህ እኮ ሰምቼ ነበር ዩቲዩብ ላይ ብለሽ ትጸጸቻለሽ ማለት ነው። ስለዚህ ከምጠፊ ከምጠፊ እዛው አርፈሽ ሰርተሽ ወደ ሀገርሽ በሰላም ገብተሽ ካልፈለክሽ ሌላ ቦታ ብትሄጂ ነው የሚሻለሽ እንጂ ከጠፋሽ መዘዙ ብዙ ነው። ይሄው እኔ ተናግሬ ያለውኝ፣ የኔ እህት መጥፋት መፍትሄ አይሆንም። መጥፋት መፍትሄ ይሆናል ብሎ ደሞ የሚጽፉ ልጆች ካሉ ያው አንብቤ ኮሜንቱን ከስር ማለት ነው። እና መጥፋትን ትመክራላችሁ ወይ እናንተ ደሞ የሚለውን ደሞ ያው ከስር ኮሜንት አድርጉት። አስታውሽ አንቺ በጣም ጎበዝ ጠንካራ ጀግና ሀርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚሽ ምድር ላይ የለችም። የአንቺ ስም ያላት ሴት ግን አለች። ስለዚህ አንቺ ማለት አንቺ ብቻ ነሽ፣ ከማንም ጋር ከምንም ጋር ማትወዳደሪ ማለት ነው። እሺ ስለዚህ በርችልኝ። አሳብ ካለሽ ኮሜንት አርግልኝ። አረብ ሀገር ላሉ እህቶች ያስተምራል በሽ የምታስቢው ወይም ደግሞ የሆነ ሐሳብ ካለሽ ያንን ሐሳብ ቴሌግራም ቻናል የዲስክሪፕሽን ላይ ስላለ በቴሌግራም ሃይብቲን ግሩፕ ላይ እኔ በውስጥ አውርቼ ያናሳብት ነግሪኝ። እኔ ደግሞ በቪዲዮ ብሰራው የተለያየ ቦታ ላይ ካሉ እህቶቻችን ከኔ በላይ ብዙ የሚያውቁ ብዙ እህቶች አሉ። ስለ አረብ ሀገር እኔ ሳቀርበው እነሱ ከስር ኮሜንት ሲያደረጉ ደግሞ ታንብበሽ የምትረጅው ወይም ደግሞ መልስ የምታገኝበት ይሆናል ማለት ነው። እና አብረሽን ስለነበርሽ በጣም አመሰግናለሁ። ዳግመኛ እንድንገናኝ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ